ህወት በሱዳን ያደራጀውን ጦር ሲያንቀሳቀስ ጀነራል ታደሰ ወረደ ከመቀሌ ጉድ አሰምተዋል። ጀነራል ታደሰ ወረደ ወልቃይትን እጃችን ሳናስገባ ትጥቃን ፈታ ማለታቸው ውዝግብ ሲያስነሳ ከሁመራ በቅርብ ርቀት ላይ የሰፈረው አርሚ ሰባ ወደ ደንበር እየቀረበ መሆኑ ታውቋል። በጉዳዩ ላይ ዝርዝር መረጃ አለን። የጤና ባለሙያዎች ዘመቻ ከግል እስከ መንግስት ሌሎች ዘርፎችን ማነቃንቋል። ከአንድ ወር በላይ የዘለቀውና ሁን ላይ ስራ ለማቆም የቅድመ ማስጠንቀቂያ ዘመቻ ላይ የደረሰው የጤና ባለሙያዎች እንቅስቃሴ እስከ ግል ተቋማት ወደ ሌሎች ዘርፎች እየተስፋፋ ነው። እናስደምጣቸዋለን። በአዲስ አበባ ከተማ የመሬት አገልግሎት ያለ ጉቦ እየተሰጠ አይደለም ተባለም። በአዲስ አበባ ከተማ ከቤቶች ጋር ተያያዥ አገልግሎት ለማግኘት የጉቦ ጥያቄና ሲስተም የለም የሚል ምላሽ እየተሰጠ መሆኑን ተገልጋዮችን ጠቅሶ ሸገር ራዲዮ ዘግቧል። እንመለስበታለን። ጤና ይስጥልን ውድ የአንዳፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወት በሱዳን ያደራጀውን ጦር ሲያንቀሳቀስ ጀነራል ታደሰ ከወደ መቀሌ ጉድ አሰምተዋል። ጀነራል ታደሰ ወረደ ወልቃይትን እጃችን ሳናስገባት ትጥቃን ፈታም ማለታቸው ውዝግብ ሲያስነሳ ከሁመራ በቅርብ ርቀት ላይ የሰፈረው አርሚ ሰባ ወደ ድንበር እየቀረበ መሆኑ ታውቋል። የሱዳኑ የህወት ጦር ከሁመራ በ20 ኪሎ ሜትር ርቀት ላይ እንቅስቃሴ ማድረግ ሲጀምር ታደሰ ወረደ ከወደ መቀሌ ድምፃቸውን አሰምተው ተከስተዋል። የጀነራል ታደሰ ወረደ ጊዜያዊ አስተዳደር ዛሬ አመሻሹን ባወጣው አዲስ ወቅታዊ መግለጫ ከሻቢያ ጋር ግንኙነት የጀመረውን ቡድን ተቃውሞ ብቅ ብሏል። ጊዜው አስተዳደሩ ባወጣው መግለጫ በተከፋፈለው ህወት በኩል ከፕሪቶሪያ ስምምነት ያፈነገጡ የውጭ ግንኙነቶች መኖራቸውን አረጋግጧል። ጄኔራል ታደሰ የሚመሩት ጊዜው አስተዳደር ጌታቸው ረዳ በሚዲያ ሲያቀርቡት የነበረውን የአንዳንድ የህወትን አመራሮችና የሻቢያን ግንኙነት ለመጀመሪያ ጊዜ በይፋዊ መግለጫ አረጋግጧል። ጄኔራል ታደሰ የህወትን አመራሮችና የሻቢያን ግንኙነቶች ተቃውሞ መግለጫ ያወጡት ለትግራይ የሚያመጣው ጣጣ እጅግ አደገኛ ነው በሚል ነው። ሊቀራሉ የሚመሩት ጊዜያዊ አስተዳደር ከፌዴራል መንግስት በተጨማሪም ከሌሎች ኃይሎች ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት እየተንቀሳቀሰ መሆኑን ጠቁሟል። ይሁን እንጂ ከማንኛውም ኃይል ጋር ችግሮችን በሰላማዊ መንገድ ከመፍታት ይልቅ ከፕሪትራው ስምምነት ያፈነገጡ አካሄዶች መኖራቸውን አመላክቷል። የትግራይ ህዝብ ህልውናውንና ሀገራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል በማድረግ ላይ ነው። ዋናው ጥያቄው የፕሪትራው ስምምነት ሳይጣስ ተግባራዊ እንዲሆንና ጥቅሞቹና መብቶቹ ከጦርነት ስጋት እንዲጠበቁ ነው ብለዋል። ጀነራሉ ከጌታቸው ረዳ ተረክበው የሚመሩት ጊዜያዊ አስተዳደር የትግራይን ህዝብ መሠረታዊ ጥያቄዎችን ለመመለስና ሰላሙን ለማረጋገጥ እየሰራው ነው ብሏል። ልዩነቶቻችን ከፌዴራል መንግስት ጋር ይሁን ከሌሎች ከማንኛውም ኃይሎች ጋር በሰላማዊ አማራጭ ለመፍታት መሞከር ተገቢ ነው ብሏል። ይሁን እንጂ ከፕሪቶሪያው ስምምነትና ከትግራይ ጊዜያዊ አስተዳደር መርህ ያፈነገጡ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆኑ አደገኛም ናቸው ሲል መግለጫው አክሏል። የሰላም አማራጮችን ወደ ጎን የሚገፉ የውጭ ግንኙነት እንቅስቃሴ ዲሞክራሲዎች በማንኛውም ሁኔታ ተቀባይነት እንደሌለው ጊዜው አስተዳድሩ አስታውቋል። ጊዜው አስተዳደሩ በመግለጫው የውጭ ግንኙነት ማድረግ አደገኛ ነው ከማለት ከማለት ውጭ የትኛው ቡድን ከማን ጋር ግንኙነት እንደጀመረ በግልጽ ያስቀመጠው ነገር የለም። ምንም እንኳን በመግለጫው በይፋ ባይገልጽም ከሻቢያ ጋር ግንኙነት ጀምረዋል የተባለው የደብረ ጽዮንን ቡድን አጠቃላይ ይዘቱ ያመላክታል። ከሰሞኑ የግድያ ሙከራ ተደረገብኝ ባለውና ትናንት ምሽት በታሰረው አክቲቪስት ብርሃን እና ባወል ሰይድ በኩል ህዋትና ሻቢያ ግንኙነት መጀመራቸውን በአደባባይ አውጀዋል። ግለሰቦቹ አስመራ ላይ በአካል የተገናኙት የህዋትና ሻዕቢያን ይፋዊ ግንኙነት በአክቲቪስቶቻቸው በኩል ይገለጽ ተብሎ መሆኑን ራሳቸው ተናግረዋል። የጤና ባለሙያዎች ዘመቻ ከግል እስከ መንግስት ሌሎች ዘርፎችንም አነቃንቋል። ከአንድ ወር በላይ የዘለቀውና አሁን ላይ ስራ ለማቆም የቅድመ ማስጠንቀቂያ ዘመቻ ላይ የደረሰው የጤና ባለሙያዎች እንቅስቃሴ እስከ ግል ተቋማት ወደ ሌሎች ዘርፎች እየተስፋፋ ነው። የሥራ ማቆም አድማ ለማድረግ አራት ቀናት የቀራቸው የጤና ባለሙያዎች ሰላማዊ የመብት ጥያቄ ላይ የመንግስት ደጋፊዎች ከፋኖና ሸኔ ጋር አገናኝተው እየኮነኑት ነው። የሚዲያ ሰራዊት በሚል የሚታወቀው የመንግስት የማህበራዊ ሚዲያ አጀንዳ ሰጪና ተከላካይ የጤና ባለሙያዎች ጥያቄው ተገቢ ቢሆንም በፖለቲካ ኃይሎች የተጠለፈ ነው እያሉ ነው። የሚዲያ ሰራዊቱ ለጤና ባለሙያዎች የማህበራዊ ሚዲያ ዘመቻም ይዞት ብቅ ያለው መመከቻ የጋውን ፖለቲካ በሚል ነው። የመንግስት ደጋፊዎች የጋውን ፖለቲካ ብለው በፈረጁት የጤና ባለሙያዎች ንቅናቄ እስከ ስራ ማቆም ቢዘልቅም መንግስት ካልፈቀደም የሚያመጣው ለውጥ የለም እያሉ ነው። በተለይም እንቅስቃሴውን እንደ ጀዋር መሐመድ ያሉ ፖለቲከኞች ዋና አጀንዳቸው አድርገው መያዛቸውን ተከትሎም የሚዲያ ሰራዊቱ ንቅናቄውን ፖለቲካዊ አድርጎ አቅርቦታል። የጤና ባለሙያዎች ከአንድ ወር በላይ ያስቀጠሉት የመብት ጥያቄ ዘመቻ ከሙያው ውጭ ያሉ የተለያዩ አካላት ደግፈውታል። አጋርነቱን በቅንነት እንመለከተዋለን ያሉት ባለሙያዎቹ ነገር ግን ጥያቄያችን ከየትኛውም የፖለቲካ ነፃ መሆኑን የኢትዮጵያ ሕዝብ ይወቅልን ብለዋል። ጥያቄያችን ከየትኛውም የፖለቲካም ሆነ የታጣቂ አካል ጋር ምንም አይነት ግንኙነት የለውም ያሉት የንቅናቄው መሪዎች ጥያቄው ወደ ፖለቲካ ለማዞር የሚሞክሩ አካላትን አስጠንቅቀዋል። ጥያቄዎቻችን ግልጽና በጤና ባለሙያው ህልውና ላይ የተመሰረቱ ናቸው ብለዋል። የመንግስት አካላትም የጤና ባለሙያዎችን ጥያቄን ፖለቲካዊ አንድምታ ሰጥቶ ለማኮላሸት ከመሞከር ይልቅ በአስቸኳይ ምላሽ እንዲሰጣቸው አሳስበዋል። ይሁን እንጂ እንደ ጀዋር ያሉ የመንግስት ቀንደኛ ተቃዋሚ ፖለቲከኞች ጉዳዩን ማጋራታቸውም ጥያቄው ፖለቲካዊ በሚል ለመንግስት ደጋፊዎች መከራከሪያ ምክንያት ሆኗል። ይሁን እንጂ ንቅናቄውን የሚመሩት የጤና ባለሙያዎች ጥያቄያቸው በልቶ የማደር እንጂ ሌላ ምንም አይነት የፖለቲካ ፍላጎት እንደሌላቸው እየገለጹ ነው። መንግስት ባለሙያ የሆኑ በማሰር እና በማሸማቀ ማላቀቅ ነገሩን ፖለቲካዊ ይዘት ከመስጠትና ሌሎችም ፖለቲካን እንዲሰሩበት ከመፍቀድ ይልቅ ምላሽ ይስጠን ብለዋል። በመንግስት በኩል ይህ ዘገባ እስከተጠናከረበት ሰዓት ድረስ ለጤና ባለሙያዎች እየቀረቡ ለሚገኙ ጥያቄዎች የተሰጠ ይፋዊ ምላሽ የለም። በሀገር አቀፍ ደረጃ ተደራጅተው ድምጻቸውን እያሰሙ የሚገኙት የጤና ባለሙያዎች ጥያቄያቸው ምላሽ አለማግኘቱን ተከትሎም የስራ ማቆም አድማ ለማድረግ እያስጠነቀቁ ነው። የሰባት ቀን የቅድመ ስራ ማቆም ማስጠንቀቂያ የሰጡት የጤና ባለሙያዎች አራት ቀናት ቀርቷቸዋል። በተ የተያያዘ ዜና የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች የደሞዝ ጭማሪ እንዲደረግላቸው ለብዙ ጊዜ ያጠይቀው መልስ ባለማግኘታቸው የስራ ማቆም አድማ መጀመራቸው ታውቋል። ሰራተኞቹ በዛሬ ዕለትም ጥያቄያቸውን በድጋሚ ለማቅረብ ሲሰባሰቡ በተቋሙ አስተዳደሮች ውጡ በመባላቸው ስራ ለማቆም መገደዳቸውን ተናግረዋል። በአዲስ አበባ ከተማ የመሬት አገልግሎት ያለ ጉቦ እየተሰጠ አይደለም ተባለም። በአዲስ አበባ ከተማ ከቤቶች ጋር ተያያዥ አገልግሎት ለማግኘት የጉቦ ጥያቄና ሲስተም የለም የሚል ምላሽ እየተሰጠ መሆኑን ተገልጋዮችን ጠቅሶ ሸገር ራዲዮ ዘግቧል። በመዲናዋ ከቤቶች ጋር የተገናኘ አገልግሎት ለማግኘት ወደ መንግስት መስሪያ ቤት ሲያቀኑ እስከ ግማሽ ሚሊዮን ብር እየተጠየቀ ነው ተብሏል። በአንድ ወቅት በተለይ በለሚ ኩራ ክፍለ ከተማም በግልጽ አደባባይ ወጥቶ የነበረው የቦታና ቤት ነክ አገልግሎት ዳግም ተመልሶ ተገልጋዮችን እያማረ ተወረረ ነው ተብሏል። አስተያየታቸውን ለሸገር የሰጡ ተገልጋዮች ከተማ አስተዳደሩ ስር ወዳሉ ክፍለ ከተሞችና ወረዳዎች ከመሬት ጋር የተያዘ አገልግሎቶችን ለማግኘት እየተቸገርን ነው ብለዋል። በ15 እና 20 ደቂቃ ማለቅ የነበረበትን ጉዳይ በዚህ ምክንያት በወራቶች ውስጥ አይፈጸምም ያሉት ሐሳባቸውን ያጋሩት የከተማዋ ነዋሪዎች በዚህም ምክንያት ለእንግልት እየተዳረግን ነው ብለዋል። ተስፋዬ ገብረ ሚካኤል የተባሉ ነዋሪ በተደጋጋሚ ዲጂታል ካርታ ለማግኘት ክፍለ ከተማ ቢሄዱም እስካሁን ሊሳካላቸው እንዳልቻለ ተናግረዋል። ሌላ ተገልጋይ በበኩላቸው ሰነድ አልባይ የሆነ ነባር ይዞታ ተጣርቶ እንዲስተካከልላቸው ከአንድ ዓመት በፊት አመልክተው እስካሁን መፍትሄ ላገኝ አልቻልሁም በማለት ያስረዳሉ። ወደ ክፍለ ከተማ ስንሄድ መልእክት ይደርሶታል ነው የሚባለው። አንድ ዓመት ሙሉ የሚደርሰኝ መልእክት ሰነዱ እየተጣራ ነው የሚል ብቻ ነው። ይህ እስከ መቼ ይቀጥላል ሲሉ ጠይቀዋል። ጉቦ ለመጠየቅ አገልግሎት ለማግኘት ሲስተም የለም የሚል ምላሽ ይሰጣል ተብሏል። ተገልጋዮች እንዳሉት ከሆነም መረጃ ለማጣራት ሲሞክሩ እስከ አራት መቶ ሺህ ድረስ ጉቦ እንደሚጠየቅ መጠየቅ ተናግረዋል። ያኔት የተባሉ ሌላ ተገልጋይ በበኩላቸውም በለሚ ኩራ ክፍለ ከተማ ከመሬት አስተዳደር ቢሮ ፋይል ለማውጣት እስከ 10 ሺህ ብር ድረስ ጉቦ እንደሚጠይቅ ተናግረዋል። ክፍያውን መፈጸም የማይፈልጉት ተገልጋዮች ፋይሉን ለማውጣት እንደሚጉላሉና ወዲያውን ጉዳዩ እንደማይፈጸምላቸው አስረድተዋል። በሽግር አንዳንድ ነገሮች ዝግጅት ላይ ሀሳባቸውን ያካፈሉ የከተማዋ ነዋሪዎች እንዳሉት ቤቶችን ለመሸጥና ለመለወጥ ግዴታ ዲጂታል ካርታም ያስፈልጋል። ይህ ካልሆነ ቤቱ ብቻ ይዞ ምን ማድረግ አይቻልም። ቤቶች አስተዳደር ሲኬድ ሲስተም የለም ብዙ ጊዜ የሚሰጥ ምላሽ ነው። አገልግሎት ለማግኘት ከ10 ሺህ ብር ጀምሮም ጉቦ ይጠየቃል። ከተማ አስተዳደሩ ወረድ ብሎ ሊመለከተው ይገባል ሲሉ ነዋሪዎች ጠይቀዋል። ፓኪስታን 25 የህንድ ድሮኖችን መትታ መጣሏን ገለጸች። አሙስለት ሐሙስ ዕለት ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መትታ መጣሏን ስትገልጽ ህንድ በበኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳኤል በሚሳይል ማጥቃት እንዳትችል ማድረጓን ገልጻለች። ህንድ የሽብርተኛ መሠረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡዕ ዕለት ባየር ከደበደበች ወዲህ በሁለቱ ኒውክለር የታጠቁ ጎረቤት ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት

ይደገፋሉ ያለቻቸውን ታጣቂዎች 26 ሂንዱ የሀገር ጎብኚዎችን ከገደሉ በኋላ ነው። ምንም እንኳን ኢዝ ላይ የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ዝታለች። ረቡዕ ዕለት ፓኪስታን አምስት የህንድ አውሮፕላኖችን መታመጣሏን ብትገልጽም በቤይጂንግ የሚገኘው የህንድ ኤምባሲ ግን ሐሰተኛ መረጃ ነው ሲል አጣጥሎታል። ፓኪስታን በሁለት ትልልቅ ከተሞቿ ካራቺ እና ላሆር፣ እንዲሁም ሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መታመጣሏን ገልጻለች። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነው ብለዋል። ቃል አቀባዩ አክለውም የፓኪስታን መከላከያ ዋና መቀመጫም በሚገኝበት ራዋል ፒንዲ አንድ ድሮን ተመቶ መውደቁንም ተናግረዋል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ አራት የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግረዋል። ወደ ፓኪስታን የአየር ክልል የህንድ ድሮኖች መላካቸውን አላቋረጡም። ስለዚህ ያለምንም ምክንያት ለሚፈጽሙት ትንኮሳም ውድ ዋጋ ይከፍላሉ ብለዋል። የህንድ መከላከያ ሚኒስትር በበኩሉ ፓኪስታን ረቡዕ ምሽትና ሐሙስ ማለዳ በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯንና ሁሉንም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ መደረጋቸውን ተናግረዋል። በምላሹም የህንድ አየር ኃይል በተለያዩ ስፍራ የሚገኙ የአየር መከላከያም ራዳሮችን እና መቃወሚያዎችን ማውደሙን ተናግረዋል። የህንድ ምላሽ ፓኪስታን በምትፈጽመው ልክ ተመጣጣኝ ነው ሲሉ አክለዋል። መግለጫው አክሎም ፓኪስታን ወደ ህንድ የምታስወነጭፋቸውን ሚሳይሎች መጨመራቸውን ገልጾ በህንድ ካሽሚር ግዛት አምስት ህጻናትንና ሶስት ሴቶችን ጨምሮ 16 ሰዎች መሞታቸውን አስታውቋል።